ያለው ግን፣ ደግሞ የማልደብቅ አሁንም ውስጤ በጣም ይፈልጋል። እያቀለድኩ አይደለም። ኤርሚ የማለቴ ነገሮች ከመጠን በላይ በጣም እየፈጠሙ፣ ከዚህ እጅ ጋር ልታጣብሰኝ ሞከርክ ነው። እንዴት ነው የምታስበው? አባ በቅርቡ ለአገባት የሚፈልጋት የምወዳት ፍቅረኛ አለችኝ አልኩ። እርግጠኛ ነኝ ይሄኔ እንዳንተ አሁንም ልጅ ለልጅ የሚባለው ነገር አልቀርም። ስለዚህ አምራን አደጋ ላይ ነች ማለት ነው ኤርሚ ኤርሚ ማርያም፣ የተደወለው ቁጥር ነው ኤርሚ። የሚለው ሄሎ፣ ይቅርታ ተሳስተዋል፣ ተሳስተዋል። እባክህን ባሌ ሊያገባ ነው ምንም። አባቱ ሌላ ሚስት አግኝተውለታል። እቅዳችን ሙሉ ገደል መግባቱ ነው። የፍቅረኛ ውሽማ ሊያገባ ነው። እንደዛ ደግሞ ከሆነ የሆላንድ ላሜ መንጠፋ ነው ማለት ነው። ኤርሚ ደውሎ ነበር እና፣ ቆይ ምን አልከው? ምነው ደነገጥሽ? ሌላ ነገር እንዳያስፈርተሽ ነው የአንቺ አይነቷን ጥፍጥፍ ማን ይፈልጋል እንዴ? በአንተም ብሰው ተሰደባለሽ እንዴ አንተም አልተባልክሽ ወንድ። አሁን ገባኝ ቅናት መሆኑ። ከልጁ ጋር መንገድ ጋር ተጋጨ። አንዳችን የአንዳችን ስልክ ተሳስተን አነሳን። ለምን አታረግለት? ምን መጀመሪያ ግብረ ገብነት ተማርሽ ሴትዮ? ያምሻል። ቆይ፣ እኔን ታውቂኛለሽ እንዴ? ይውላ፣ አሁንም ስልክን የምትፈልገው ከሆነ ያለውበት መተመው ሰጥ። ቆይ ቆይ፣ አንቺ ስልክሽን አትፈልጊውም። አስቀያሚ መልክሽን ላለማየት ስልኮ ሲሙን አውጥቼ ረውረው ነበር፣ ግን እኔ እና አንቺ ስልክ ስለሚለያይ ብዬ ነው። ደግሞ በምንድን ነው ስልካችን የሚለያየው? የአንቺ ሀይ ኮፒ ነዋ። ልክ እንደ ባለቤቱ ኑሃሜ ኤርሚያስን አፈቀረችው። ኤርሚያስ ደግሞ ፍቅረኛው ሌላኛዋ ፍቅረኛ ተስተምሬ የሚላት የሚያወራት የራሱ ፍቅረኛ ናት። እሷ ደግሞ ከሌላ ገንዘቡን እያመጣ ይለሱ ለመስጠት ለገንዘብ ብላ የተጠጋችው እንዳለ በጣም የሚገርም ታሪክ ነው። እንግዲህ አሁን ላይ ሁለቱም በዚህ ውስጥ ይገኛሉ። ኑሃሜም በኤርሚያስ ፍቅር ውድቅ ብላለች። ነገር ግን ኤርሚያስም ቢያፈቅራትም ያችኛዋን ገንዘቧን ይወዳል ለሚ እሷም ደግሞ ሴቶቹ ሁለቱም ኤርሚያስን ያፈቅራሉ ማለት ነው። በጣም ይገርማል። ያችን እንግዲህ አባትየው አባትየው ፍቅረኛ አለኝ ቢለውም ልሰማህ አልችልም እንዳንተ ወሮ በላ ዱርዬ ትሆናለች እያለው ነበር። ይሄ ደግሞ ምን ማለት ነው? ይሄ ድሮ አባባል አሁንም ደግሞ አልቀረም። እንደኔ ያላመጣኋት እኔ የማላቃት የምትለው እያለ አባቱም እስኪ ቢጋብዘውም ያንንም ምሳጥሎ ሄደ። ሰላም ጤና ይስጥልን። ውድና የተከበራችሁ የቻናል የቤተሰቦች እንኳን ወደ ቻናል በሰላም መጣችሁ። ዛሬ ኑሃሜን ክፍል 16 ተለቀቀ። ወደ ክፍል 15 ስንመለስ እንግዲህ ኑሃሜና ማን ነው ኤርሚያስ የራት ግብዣ አድርገው አብረው ነበረ ያደሩትና እንግዲህ አሁን ላይ ያሉበት ነገር እሷም በኤርሚያስ ፍቅር ወድቃለች ማለት ነው። ነገር ግን ኤርሚያስ ያለበት ሁኔታ በጣም ለሷ ከባድ ነው የሚሆንባት ማለት ነው። ለማነች? ለኑሃሜ ማለት ነው። ምክንያቱም አሁን ላይ ኑሃሜ እሱን አፍቅራለች እሱ ደግሞ የሆነች ይህ እንትን በገንዘቧ ምክንያት የሚያፈቅራት ተስተምሬ እያለ የሚያዋራት ስልክ አለ። በዚህ መሀል እንግዲህ ምንም አታውቅም ናሁሜ እሱን እሱኑ ነው የሚላትን እያመነ የምትቀበለው ማለት ነው። እንግዲህ ሁሉንም ነገር ከሱ ጋር ጨርሳለች። ያአሁን ላይ እንግዲህ ናሁሜ ያለችበት ሁኔታ ጥሩ ደረጃ አይመስለንም ነገር ግን ኤርሚያስ ግን ያለበት ያችኛዋን ሴት ደግሞ ከሌላው ወንድ ጋር እንትን ብሎ ከሀብታም ልጅ ጋር ጣብሷት እዛው እንግዲህ ገንዘብ እንድታመጣለት እያደርጋታል ማለት ነው። እሷ እንግዲህ በዚህ ገንዘብ እሱን እንትን ካልን በኋላ እሷን እንደሚያገባት ነው ያደረገው የነገራት ማለት ነው እንግዲህ አቶ ለይኩን እንግዲህ ልጁን እና ኑሃሜንን እንድታገባለት ይፈልጋል። ምክንያቱም ለይኩን የአብቶ ተሰማ ጓደኛው ነው። ስለዚህ ኑሃሜንም ሲያየት በጣም ወዷታለና ትትናዋ ምን እያለ ልጁን መጀመሪያ እምሳ ግብዣ ጠርቶት ነበረ። በዚህም የተነሳ ልጁ ግን የእሱን ምክርም ሆነ ሀሳብ ሊቀበል እኔ የማፈቅራት የምወዳት እንደኔውን ትንመልላት አለ ቢልም፣ ሰውዬው እኔ እንዴት እንዳንተው ዱርዬ ወይም ጠጭ አጫጭ ትሆናለች እያለው ነበረ። በዚህም የተነሳ እንግዲህ አባዬ ምንድን ነው የምታወራኝን አውራኝ፣ ሲ ስለሱ ታሪክ ሲያወራው፣ ይህን ታሪክ ልታወራኝ ነው እንደ ጠራኸኝ እያለው ነበረ። ላይ ጨዋታው መጀመርኩልህ። እሱ በጣም የእኛ ሱቅ እዚህ ደረጃ እንደርስም ነበረ። ያኔ ሱቄ ሲቃጠል እሱ ነው የረዳኝ። አሁን ላይ ግን እንደዚህ ሆኖ እያለ ሲያወራው ይህን ለማውራት እኮ የሚመክርም ከሆነ እቤት እንድትመክረኝ እፈልጋለሁ። እኔ እዚህ ጭር ያለ ቦታ ያለው ነበረ። ሰውዬው ማንተ ድሮስ ጫጫታ ያለበት እንጂ እዚህ ቦታ አንተ መች መቻል እያሉት ነበረ። አቶ ለይኩን ማለት ነው እንግዲህ። ምሳ የቀጠረው እሷን ማን ነው ናሁሜንም እሱንም ነበረ። እሱ ግን ለምሳው ጋር አልተቀመጠም። ተነስቶ መሄድ አለብኝ እኔ የራሴውን ማፈቅራት አለችኝ እያለ እንግዲህ አምሮትን የእሱ ፍቅረኛ ናት። ነገር ግን እዚህ ላይ የኤርሚያስ ፍቅረኛ ሁና ነገር እሱን ግን ለገንዘቡ ነው የተቀረበችና ያለችው ማለት ነው። ከእሱ ገንዘብ እየተቀበለች ለኤርሚያስ ትሰጣለች ማለት ነው። በጣም ይገርማል። እና እንግዲህ አሁን በስተጀርባ በስተኋላ ኤርሚያስ እየሰራ ያለው በጣም ከባድ ነው። እዚህ ቦታ ላይ ግን አሁን የምትጎዳው ኑሃሜን ነች ማለት ነው። ኑሃሜን እንግዲህ ወደ ምሳ ግብዣው ስትመጣ ለጥቂት ለጥቂት ልጅ እኮ ሲላት ምን አሉ ስትለው ነበር። አይ ወድህ ነው ይላታል። በዚህ የተነሳ ማነች ናሁሜና ሁሜና የእሱ ልጅ ከበር ሲመጡ ይጋጫሉ። በመጋጨት ምንግድ ስልኳን ይጥላሉ እና ተቀያይረው ስልካቸውን የሱን ስልክ ሰጠው ብሎ አንስቶ ስታነሳ ስልኳን የሱ ሚሷም ስለተጋጨ እሱን ይዛ ሄዳለች። ስልካቸው ዘሴም ስለነበረ ማለት ነው። በዚህም የተነሳ እንግዲህ ኤርሚ ማነው ልጁም ወደ አምሮት ጋር ሄዷል። አምሮትም እንግዲህ እሳው መኪና ውስጥ ነበረ። መጀመሪያ ግን ወደ ናሁሜና ለይኩን ጋር ስንሄድ፣ አቶ ለይኩን እንዲሳ ልጋብዝሽ እያላት ነበር እና በልቼ የመጣው ግን ደስ እንድለወት እበላለሁ አብሮት ስትል፣ አቤት ትትናሽ እያሉ ሰውየው በጣም ወደዷት። ትትናሽ ሁሉ ነገርሽ እንዴት ይሄ ደስ ይላል እያቶ ተሰማ ልሹነሽ እያላት ነበር። ግን እኮ ምን አድርገውልን ነው እንደዚህም፣ በባለፈው አባትሽ ያደረገውን ማውራት አይወድም እንጂ እዚህ ደረጃ እየደረስኩበት በእሱ ነው እያሉ ይተርኩላታል። አባቴ እንደዚህ እንትን ስላሉልኝ አመሰግናለው፣ ለህክምናው ወጪ ሁሉንም ስላረዱ እያለችው ነበረ። በዚህ የተነሳ እንግዲህ እሷም እሺ በማለት ምሳ እንብላ በማለት ነበረ ወደ አእምሮትና ወደ ዚያኛው እንግዲህ ፍቅረኛዋ ስንገባ ባንድ ሆነው ሳለ ሁለታቸው በጣም በዚህም የተነሳ እንግዲህ አምሮትና ጓደኛዋን ናሁድ ማለት ነው። ናሁድ በአንድ ሁነው ሳለ ስልኩን ይደውላል ኤርሚ። ወደ ናሆሜ ጋዝ በሚደውል ጊዜ ናሆሜም ስልኩ ወደ ናሁድ ጋ ይጠራል። ስልኩ ሲያነሳ ኤርሚያ ደግሞ ማነው በማለት ነበር እ ትላለች እንግዲህ ማነች አምሮት ማለት ነው። አምሮት በዚህ ጊዜ እንደዚህ ስትል እንዴ ምንድን ነው በማለት እና ኤርሚያስ እዚ የሆነች ልጅ ምንድን ነው እያለ ነበረ። በዚህም የተነሳ የሆነች ልጅ ጋራ ተጋጭቼ ስልኳ የእሷ ና የኔ ተቀይሮ ኗ እንዳይነን ነበር ይሄ ነው ስትል ትቀየራለይ ማለት ምክንያቱም ኤርሚያስ የሚል ስም ስለነበረም እሷን ጠራጠረ። የዝህም ጊዜ እንግዲህ በቃ ወደ ሌላው እንሂድ። አሁን ይሄ እንትን የሚለው እየጠረጠርሽ ባልሆነ እያላት ነበረ ግን አባት ምን ሆነው ነው እንዴ የድሮ ባህል ብለው ይዘው እንደዚህ የሚሉት እኔ የሚፈልጉትን ሴት አይደለም ማለት ነው ይዘክደ እንድታስተዋወቀኝ እፈልጋለሁ ገንዘብ ደግሞ እፈልጋለሁ እያለችው ነበር እንግዲህ ገንዘብ ከውጭ እናቴም አሁን አለ ክሌ ብላለይ እና ቀስ እያልን ነው ቤት ኪራዩም ሁሉም ነገር ስላለ እያላት ነበረ በዚህም ጊዜ በቃ ልሄድ ነው ብላ ወደ ኤርሚጋ ትሄዳለች ኤርሚጋ በመደወል ኤርሚ ደግሞ እንገናኝ ትለዋለ የተለመደው ቦታ በማለት እንግዲህ ወደ መጠጥ ቤት አብረው ተያይዘው እያወሩ ነበር፣ እና አብረው እየጠጡ ነው እንግዲህ እሱ እንግዲህ አፈቅርሻለሁ የሚላትን ሴት ገንዘቧን ስለሆነ ከሷ እያመጣ ወደዛው እንትን የሚለው ለምን እያወሩ ሳለ፣ እንዴት ላድርገው ሰውየው እኮ እምቢ አለ የውሻ ሸቱ ባሌ እያለችው ነበር። እንትን ስትለው እንዴ፣ ለምንድን እንደዚህ እስኪ ምከረኝ ስትለው ለምን አታረግዥለት? ማረግስኳት ቴም ከሱ አታረግዥን ብሏት ቁጭ አለ። የዝ ጊዜ ትደነግጣለኝ ምክንያቱም ኤርሚያስ ምንድን ነው አንቺ ምታይች በሚል ሀሳብ እኔ ሁልጊዜ ከሱ ጋር ሆኘ አንተነህ የምትታየኝ እያለችው ነበረ። ይህን አይነ መልስ ግን ሲሰጣት የሆነ ጥያቄ ጣይ ይመጣባታል ማለት ነው። በዚህ የተነሳ እንግዲህ አምሮት በቃ አሁን እየጠጡ ሳለን ካለ ፍቅራችን ችርስ ምን እያለችው ነበር። እና ወደ አንተ ቤት ሄደን ማደር አለብን ይበቃሻል፣ መጠጥ ሲላትም አይ፣ በአሁኑ ወደ አንተ ቤት ሄደን ማደር አለብን እያለችው፣ ካደርን ማብረብ በጣም ቆየን እያለችው ነበር። ምን ማለት ነው እያለኝ፣ እንዴ አብረን እንሄዳለና ሰው ቤት አብረ እናድራለን እንዴ፣ ሳልነግርሽ ከቤት እኮ ለቀቅ ይላታል። ምን ማለት ነው ይሄ ትለዋለኝ አዎ ለቀኩኝ እኮ ከዛ ቤት እያለ ይላታል። ይሸውዳታል፣ እሷን ዝምትልና እንግዲህ ይለያያሉ ማለት ነው። በዚህ የተነሳ እንግዲህ ኤርሚም ማነች ናሆሜም ወደ ቤቷ ትመጣለች። ኤርሚም ቤት ያገኛታል ሲመጣ። ግን በስልኳ ወንድ ስለነበረ ያነሳው በጣም ይተናዷል። ልጇን በመያዝ ሲደውል ምን ሆነች ነው ምንድን ነው በማለት ነበረ። እሷን ስለሚቀና መቅናት ነው። እንደውም ስልኪ እንትን ብሎ ነው ስትለውም አላመናትም። ከዚህ ጊዜ እጇን ሲይዛል አሳመም ከኝ እባክህን እያለችው ነበረ። በዚህ የተነሳ እንግዲህ እሱም ምን ሊለቅ አልቻለም ማለት ነው። በኋላ ላይ ለቋት ተነስታ ትታው እንደውም ይውጣለ አልገባን ብላው ትሄዳለች። በዚህ ተነስቶ እንግዲህ ከልጁ ጋር ትደዋወልና ስልክሽን መተሽ መተሽ እንድትወስድ በሚል መተው ሰርታ ብላን። አሁን ኢንካና ሆርጋ ተደዋውለው ቦታውን ተልክለታል። እንዳንቺ አይነት ሲም ካርዱን አውጥቶ ነበር አንቺ ላለማየት ምናምን እያለ ነበረ እያፎገራት እየነበረው በዚህም የተነሳ የአንቺ ባልማ ጨጓራው እንትን ብሏል ባላለች ወይስ ፍቅረኛ እያላት ነበር ጨጓራውን አቃትለሸዋለ እያለ ብዙ ብዙ ሲላት ነበረ። በዚህ የተነሳ እንግዲህ ናሁሜም ቦታው ከቀጠረችበት መጥተው ስልኳን ተቀብላለች ማለት ነው። በዚህም ተቀብላሳለ ወደ ኤርሜያስ እና ይቅርታን እኮ እንደዛ እንትን ሲል ነው በማለት ይቅርታ ይጠየቅና፣ እንደውም ዛሬ እስኪ የራት ግብዣ ራት እንትን እንበል ይላታል። አይ እኔ አባቴ ጋር ምጅ ማደር አለብኝ ትለዋለ። እሱም ሌሎቹ እዛ ያሉትን እንደ ባለፈው ሰው እናስቀምጣለን ይላታል። እንዴ ምን ይለኛል አባቴን ትቼ በማለት ነው አሁን የምሄን ስትለው፣ በቃሽ ማዳሩን ተዩ እራት ዝም ብለን በልተን እንመጣለን በማለት ወደ ራቱ ቦታ ይሄዳሉ ማለት ነው። ሆቴል። እዛ በሄዱ ጊዜ ግን የሚያዘው እዛ ቁጭ ብሎ ሳለ እንግዲህ ና ሆድና ደግሞ ማነች የናሆ የኤርሚ ፍቅረኛ ችኛዋ ማለት ነው። እሷም እዛው ነች ማለት ነው። እንግዲህ አሁን ያንን ሳይ ሰማይ ይሁን መሬት የሚያዘው ሁሉ ጠፋበት። ኤርሚያስ ድንግርክሩ ድንብርብሩ ድብርብር ወጣ። ምክንያቱም በባለፈው ጊዜ ለምን አንቺ እያረክብኝ ነው እንዴ እያለችው ነበር። እንዲህን ስትለውም እንግዲህ ይሄንን እያለ ሳለ ምክንያቱም ከእሷ ነው ገንዘብ የገንዘብ ምንጩ ናት ማለት ነው። በገንዘብ ይፈልጋታል እሷ ማለት ነው። ገንዘብ የምታመጣው እሷ ናት። ይህን ሲያያት ግን ከዚህ ጋር እንደዚህ ያየችን ጊዜ ብሎ ሰማዩን መሬት በጣም ተደናገጠ። በዚህም ጊዜ እንግዲህ ማነች ናሁሜ እየተደናገረችው ኑሃሚን አሁን ምንድን ነው እያለ ይህ ሊያዝም የፈለገውን ሁሉ ማዘዝ አልቻለም። በጣም እየተደናገረ ነው ያለው ማለት ነው። በዚህ የተነሳ እንግዲህ እሷም ይሄንን ስታይ ምንድን ነው እያለ ነበር። ቆይ እዚህማ ተስተምሪ የሆነ ስራ እንትን ነው፣ ቆይ ላውራ እያለ ሲያይ ወደ መሬት ይግባ ወደ ሰማይ ይብረር እቅቱ ጠፋው። እሷን በሚያይ ጊዜ የያዘ የያዘውን የምግብ የሚያዝበትን እንድፊቱን እየጋረደ ምን እያለ እንዳታየው ብሎ የሚሆነው ቅጡ ጠፋው ማለት ነው። እንግዲህ እዛ ቦታ ላይ እሷም ስታየው እሱም ከሴት ጋር እሷም ከሴት ጋር ስታየው እዚህ ቦታ ላይ የምትጎዳው ማነች? ኑሃሜ ነች ማለት ነው። ስለዚህ አሁን ላይ እንግዲህ ኑሃሜ ያለችበት ሁኔታ በዝን ነው። ኤርሚም ደግሞ አሁን ላይ ተጨንቋል ማለት ነው። ጭንቀት ውስጥ ገብቷል። ምክንያቱም አምሮት ከዛኛው ጓደኛው ያው ሁለታቸው ግልጽ ንግግር ስለሆነ ኤርሚና አምሮት አምሮት ከዛ ገንዘብ እያመጣች ነው እየሰጠችው ያለችው። ስለዚህ የውሸት እሱን እንድዛርግ ና፣ ገንዘባቸው እንድንሰርቅ እንድንወስድ ብሏት ነው ማለት ነው። እንግዲህ አሁን ላይ ሁለቱም ተፋጠዋል ማለት ነው። አሁን ምን ይደርስባቸዋል? እሱም ስልክ ላውራ ብሎ ተነስቶ ሄዷል። ጋር አላየችው በዛው ወጥቶ ይሄዳል። ስራ እንትን ፈለገኝ ተስተምር እና ተባልኩኝ ነይቶሎ ቶሎ ብሎ ደውሎላት ወደ እሷ ማን ነው ናሆሜን ያስወጣታል። ተስተምሪና ብሎ ይኑል። አሁን ለስራ ጉዳይ ነውና ነይቶሎ ብሎ እርግጠኛ እሷን እንድትወጣ ያረጋታል ብያ ግን በጣም ነው የሚገርመው። በእውነት ለመናገር የኤርሚያስና አሁን ያለበት የሚያደርገው ስራ ያችኛይቱን ለገንዘቧ የሚያደርጉ ታያቸው አንዳንድ ይህ ትምህርት አለው በተለይ በስደቱ አለም ናቸው ሚስቱን ሀገር ቤት አስቀምጦ እዚህ የኔ ፍቅር የኔ ምናምን እያሉ አብዛኛውን በወንዶች ላይ የሚያደርጉት ስራ ስለሆነ በጣም አስተማሪ ድራማ ነው ማለት ነው። አንደኛዋን ለገንዘብ ውጭ ሀገር አስቀምጠው አንደኛዋን እዛው ህይወቷን እየመሰረተ ወደርኩሽ፣ ናፈኩሽ፣ እንደዚህ አገባሻለሁ፣ እንትን እልሻለሁ እያሉ ብዙ እህቶች ከዚህ ኪደው እዛ የጠበቁት ሌላ ያሰቡት ሌላ እየሆነ ብዙዎችን በእንደዛ አይነት በጣም አስተማሪ ዚህ ፓርት ላይ የወደርኩት ፓርት ማለት ነው ማለት አስተማሪ መጥፎ ነው ግን ደግሞ አሁን ላይ የሚደረጉ ነገሮች ስለሆኑ አስተማሪ ናቸው ማለት ነው። ግንዛቤ ውሰዱበት፣ ግንዛቤ ውሰዱበት ለማለት ያክል ነው። ለነበረን ቆይታ እናመሰግናለን። እናንተስ ምን ተማራችሁበት? ባይ ባይ